የሀይማኖት ዘወር ደረጃ ዮኒ ማኛ ደረጃውን እየመራ ይገኛል። ከእግዚአብሔር የተላኩ ሰው መልከትልኝ እንግዲህ ውበታቸውን ብቻ እንዴት ነው? አረንጓዴ ቢጫ ቀይ ደምቃችኋል። ለጫወታ ለመማር ከመጡ ወደ አሽሩካ ቻናል ገብተው እንዲቀውጡ የምላችሁ የእናንተው አሽሩካ ነኝ። ሁሉ መልካም እንዴት ይዟችኋል? እግዚአብሔር ይመስገን እኔ ጋር ሁሉ መልካም ነው። ሳምንቱ የሰላም የፍቅር ደስ የምትሰኙበት መልካም ነገር የምንሰማበት ያደርግልን እያልኩኝ ለዛሬው ከሰሞኑ እየተወሩ የነበሩ ጉዳዮችን ፈታ ዘና ያልን ቁም ነገር እንቃኛለን። ቪዲዮውን ላይክ እያደረጋችሁ ያው አሽሩካይ ምርቶች ምርጫ እንደተለመደ እንድትካተሉ ጋብዛለው። የመቻችሁ የቬሮኒካ አዳነ መጠሪያ አልበም የአውሮፓ ቱር በስኬት መጠናቀቁን ተናግራለች። ያው መጨረሻ ያደረገችው ደግሞ ባለንበት ስቶክሆልም ነው። እንግዲህ ሲባል አየን፣ እኛም ትንሽ ሞክረናል። እንግዲህ አውሮፓ ፍራንክፈርት አምስተርዳምን ጨምሮ በበርካታ ቦታዎች ላይ ቱር ያደረገችው ቬሮኒካ ብራና ዋዊት ኢንተርቴንመንት ትዝታ ባንድ ጋር ታጅባ ነው እንግዲህ። በስኬት ስራዎቹን እንዳከናወነች የገለጸችው ቬሮኒካ እንግዲህ መድረክ ነገሥት መሆኗን እያስመሰከረች ነው። ሶሻል ሚዲያ ተነስታ እንግዲህ ወደ ስኬት ማማ ላይ የወጣችው አጀሬት በቅርቡ በሌላ ቱር እንገናኛለን ብላለች። ለማንኛውም ቴንኪዩ ብለናል። የመችሽ በወቅቱ የሃይማኖት ዝውውር ደረጃ ዮኒ ማኛ ደረጃውን እየመራ ይገኛል። እንግዲህ ሶሻል ሚዲያ ላይ ከዚህ ወደዛ በሃይማኖትና በብሔር ዝውውር እየተለመደ መጥቷል። ከዛ ውስጥ ደግሞ ይህንን በቀዳሚነት እየመራ የሚገኘው ዮኒ ማኛ ነው። የወቅቱ ዝውውር ደግሞ ከኦርቶዶክስ ተዋህዶ ሃይማኖቴ ወደ ፕሮቴስታንት ጴንጤነት ተቀይር ያለው፣ በዚህም ተጠመቅ ያለውም እያለ ይገኛል። ዮኒ ማኛ ከዚህ በፊት የተለያየ ሃይማኖት ውስጥ ገብቶ ነበረ። በቅድሚያ ያው ከላይ የተላኩኝ ነብይነኝ ስሙኝ ሲለን ነበረ አረ፣ ተው ስሙ! አረ፣ ተው! ከእግዚአብሔር የተላኩ ሰው ነኝ። ቀጠለና ሙስሊም ሆኛለው። አልሐምዱሊላ አልሐምዱሊላ። ብቻ ቀጠለና ፕሮቴስታንት ሆኛለው ተቀበሉኝ አለ። ጤንቴ ነኝ። ቀጠለና ተመልሶ ኦርቶዶክስ ሆኛለው ተቀበሉኝ አለ። እንደ ተዋህዶ በጌታ በኢየሱስ ክርስቶስ ስም በየአመቱ የተጠመቀው የተዋህዶ ልጅ አሁን ደግሞ የደረሰበት ይህንን ይመስላል። ጌታ ኢየሱስ ክርስቶስን ግላዳኛ የተቀበለ እና ዮኒ ማኛ ሸንቶይዝም፣ ቡዲዝም፣ ምናምኒዝም የሚባሉ ሃይማኖቶች ደግሞ ይቀሩታል። እስቲ እሱን እንጠብቃለን። ፖለቲካና በብሄር መገለባበጡን እርሱት፣ ለጊዜው ሃይማኖቱ ላይ ንቆይ። ያው ሶሻል ሚዲያ ላይ መነጋገሪያ መሆን፣ የተለያየ ነገር ውስጥ መግባትን እንደ ስታይል ከያዙት መካከል ይጠቀሳል ወንድማችን። ህዝቡስ ነው አሁን ጥያቄ። እሱ ከፊት አለ፣ ከዛ ህዝብስ አለ አብሮት አለ። እንግዲህ ጥያቄው ለምን በሃይማኖት ላይ እንደዚህ መቀለድ ተፈለገ? ለምንድነው እንደዚህ አይነት ነገር እየተፈጠረ ያለው ብለን ከጠየቅን ሃይማኖት መፎጋገሪያ፣ መሰዳደቢያ፣ መነቃቀፊያ፣ ሙድ መያያዣ አይነት ነገር ሆኗል። ስለዚህ የሆነ ሰዓት ኦርቶዶክስ ትሆንና በዛ ጋር ያለውን ትቀጠቅጣለ። በዚህ ጋር ደግሞ ትሆንና ፕሮቴስታንት ሆነ ደግሞ እዚህ ጋር ያለውን ትቀጠቅጣለ። ሙድ ታራምዳለ። የሃይማኖት የድህነት የፍቅር ምልክት ሳይሆን የብጥብጥ እና ነገር በቃ አንዱ አንዱን ጥሎ ከላይ የመቆም አይነት ምልክት እየሆነ መጣና ዋናው ደግሞ ጨላ መሰብሰቢያ እንደ እንትን እንደ ንግድ ሆኗል። ኮሞዲቲ እንደ አንድ ነገር የምትገዛው ነገር እየሆነ መጥቷል። ስለዚህ ሶሻል ሚዲያ ላይ ይዘት ይቀርባለ፣ ደጋፊ ነቃፊ ታፈራለ እና እንደዚህ አይነት ነገር የሃይማኖት ጉዳይ ግን በእንደዚህ አይነት አቅጣጫ መሄዱ ምን ያሰማቸዋል እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ ሳልናገር ግን ማላልፈው ሃይማኖት እኔ እስከገባኝ ድረስ ፍቅር ትህትና ቸርነት ደግነ የሚስፋፋበት ሌላው ሌላውን እንግዲህ አክብሮ የሚኖርበት ነገር ነው እና መነቃቀፉ መጠላላቱ እኔ በልጥ እኔ በልጥ እኔ ነኝ በቃ እንትና ማለቱ በጣም ግራ የሚያጋባ ነገር ነው ይሄ የሃይማኖት ተቋማት ራሱ አስተማሪዎች ነን የሚሉ ሰዎች የሚያካሄዱት ነገር በጣም አስቀያሚ የሆነ መጥቷልና፣ ይህን ነገር ፈጽሞ አልደግፍም። ከዚህ የሃይማኖት ጉዳይ ሳንወጣ አርቲስት ማክዳ አፈወርቅ ሰሞኑን ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በከፍተኛ ነጥብ መመረቋን አስታውቃለች። እስቲ ሰው መነጋገር ያድርጎታል፣ እንመልከታል። አገሬንም ሃይማኖቴንም በደም ስለምወድ የምሰራቸው ስራዎች እዚ ላይ አገሬንም ሃይማኖቴንም የሚገልጽ የሚያከብር ስራዎች መስራት ስለምፈልግ ከእውቀት ከመማር ይቀድማል እንደገና እዚህ አካባቢ ያሉትንም ጥሩ ጥሩ አይ ጎበዝ ጎበዝ ሰዎችን ስታቅርመ የበለጠ ለስራ ያለት ይጨምራል። እና ለዚህ ጉዳይ ቅርብ እንደውም ብየው ደስ መጣው። ምንበረ ማርኬት የኛ ፊልድ አርቴል አርክቴክቸር ነው። አርቲስት ፊልድ ነው። አዎ፣ አዲስ ነው። አዲስ ኮርስ የመጀመሪያ ነው። የመጀመሪያ ነው። በእኛ ነው። አዎ፣ አዎ። የቅናሽ አሰብሽ ሁሉ የሳካልሽ። ሀገርንም ሃይማኖትንም ማወቅን ለሌላውም ደግሞ ማስተማር የመሰለ ነገር የለም። እንኳን ደሳለሽ እያላችሁ መልካም ሁሉ ተመኙላት። ይመችሽ ብለናል። በዲያስፖራው የስፖርት ቀናት ልዩ ስፍራ የሚሰጣቸው ናቸው። እነዚህም ቀናት መከበር ጀምረዋል። ባለውበት ስዊድን ስቶኮልም ከተማ ያው ህፃናት ሩጫ እንደዚሁ ልዩ ልዩ ዝግጅቶች የተካሄደበት ነበረ። እግር ኳስ ጨዋታም ነበረ። በተለይ የህፃናቱ ወኔ፣ ለሩጫ ያላቸው መንፈስ፣ አዎ ተተኪማ አለን ያስባለ ነበረ። ከፕሮግራሙ ትንሽ ልጋብዛችሁ። ደስ የሚል ለእስፖርት ያፋቅራል፣ መገብ ያፋቅራል ነው አይደል እንዴ? ባህላዊ ነገሮቻችን የሚታዩበት ነው። እንደዚህ አይነት ዝግጅት ደስ የሚል ነው። የበረታታ ይቀጥል እንላለን። ስቶኮልም ተመች ቶናች ላይ በቀጣይ በጀርመን ፍራንክፈርት ልዩ የስፖርት የአውሮፓ የጠቅላላ አውሮፓ ደግሞ ይካሄዳል። በተመሳሳይ በሰሜን አሜሪካ የሚዘጋጀው ታላቁ እንግዲህ ፌስቲቫል የስፖርት እና ልዩ ልዩ ጨዋታዎች ፕሮግራም የኢትዮጵያን ቀን ኤስፍኔ 2025 በትላንትናው ዕለት በሲያደል እንግዲህ፣ ሲያደል ነው የምትሉት ያንቃ ለመሰለኝ እዚህ ጋር በደማቅ ስነስርዓት ተጀምሯል እግዲህ እና ከመጀመሩ የሚገርም ታለንት ነው እንግዲ። የኢትዮጵያ ኩራት ይላል። ተመልከትልኝ፣ እንግዲህ ውበታቸውን ብቻ እንዴት ነው! አረንጓዴ፣ ቢጫ፣ ቀይ ደምቃችኋል፣ ታምራላችሁ። ውበት፣ ግርማ ሞገስ እናንተ ጋር ነው ብያችኋለሁ። ደስ ይላል እንግዲህ። እውነት ነው ሰላምና ፍቅሩን ያስፈነለን ሁሌም እንደዚህ ደስታ የሚሰማን ያድርገን በእውነት በቦታ ያላችሁ ይመቻችሁ። ላለው እንግዲህ እንደዚህ አይነት ፕሮግራሞች በጣም ደስ የሚሉኝ ናቸው። ባህል የሚታይበት ፍቅር፣ ሰላም የሰፈነበት ነው። ው እንግዲህ ኢትዮጵያውያን ሰብሰብ ማለታችን ባንዲራችን ከፍ የሚልበት ነው ከሁሉም በላይ እና አሪፍ ነው። በተለይ ደግሞ ውጭ ሀገር የተወለዱ ያደጉ እያደጉ ያሉ ልጆችም ባህልን ማስታወስ እንዲቻል በጣም ወጣቱ ተሳትፎ የሚያደርግበት ስለሆነ ደስ ይለኛል። ስፌኔ እንደዚሁ ደግሞ በአውሮፓ በእንደዚህ አይነት የሚካሄዱ ፕሮግራሞች ወጣቱ ሲየት ሄዶ ይተዋወቅ እንዴ። እዛ ጋ ኮ ነው ትዳር የሚፈጠረው፣ ወገን አበሻ ለአበሻ አሁን እኮ በጣም ከባድ ሆኗል መገናኘቱ ራሱ። አዎ እሷንማ ማ መዋሸት የለብንም። መልካም ጋብቻ። በነገራችን ላይ እዛ ጋ የምትገናኙ ዘንድሮ ብዙ ትዳር ይጠበቃል፣ የትዳር ዋጋው እየተወደደ ስለመጣ ማለት ነው። ለማንኛውም አሪፍ ጊዜ እንደሆነላችሁ መኝላችኋለሁ። ቦታ ላይ ያላችሁ ቪዲዮ እንዲያቀርበላችሁ የምትፈልጉ ካሉ ላኩልኝ። አሽሩካ ሚዲያ ቴሌግራም ላይ እንደዚሁ በስልክ ቁጥር እዚ ጋ አስቀምጠላችኋለሁ። ዩዘርኔም አሽሩካ ሚዲያ ብላችሁ ባህልን፣ ሀገርን ደስ የሚል ነገር የሚያስተዋውቅ ነገር ምንጊዜም በትልኩልኝ አቀርብላችኋለሁ እዚህ ላይ በነገራችን ላይ እቼ ብልጽግና ካድሬ ደግሞ እስቲ ስለ ኢትዮጵያዊነት ልንገራችሁ እያለች ነው። እስቲ እንስማት። መቼ አቶ ዛዲግ አብርሃ የምን የሌብነት ፕሬዝዳንት ማለት ስሙን ብቻ ሳይሆን ኢትዮጵያዊነት የሚባለ ኢትዮጵያዊነት የሚባለውንስ የሚሸከሙ ሰዎች ኤቲካሊ መኖር፣ አገርን በክብር ማገልገል ና መወከል ስለ ጉዳት መናገር ሳይሆን ስለ ተስፋ መናገር ግለሰቦች ሁላችንም እንደዛ ብናደረግ እንትል እንደ ቤተሰብ መስማት ነው እንግዲህ። ኢትዮጵያዊነት ማለት ስለ ጉዳት መናገር ሳይሆን ስለ ተስፋ መናገር ነው። አቤት አቤት! አገሪቷን አቁርቁዞ መሬት ከጣሏት በኋላ ስለ ጉዳት መናገር አያስፈልግም የሚሉት እንግዲህ የብልጽግና ካድሬዎች እነዚህ፣ ሆዳም ምድረ ሌባ። ሕዝቡን ቤት አፍርሰን ጎዳና ላይ እንጥለዋለን ጎዳና ላይ ወደቃት በሉ ነው። ሕዝቡን እየሄድን በየቤቱ እንገለዋለን ሞተ ተገደላት በሉ ነው። ይሄ ነው እኮ ብልጽግና ሲደመር፣ ሁሉም የሚናገሩ ተመሳሳይ ነገር ነው። አሽቃባጮች አትሁኑ አርቲስቶቻችን። እንግዲህ ህዝቡ እኮ ነው ያንተ ዝና። ያትያው ቃል በልጽግና የሚገርም። ወደ ዩቱብ ቤተሰቦች፣ የኢትዮጵያ ኤርትራውያን ባላችሁበት መልካም እንዲሆን እመኝላችኋለሁ። ከፕሮግራሙ ጋር አሽሩካ ምርጦች ምርጫ ነበርኩኝ። ቪዲዮ ላይክ እያረጋችሁ እንድትወጡ በትህትና እጠይቃለሁ። መልካም ሁሉ ያጋጥማችሁ።